ከትንሽ ደሃ መንደር ተወላጅ እስከ ፕሮፌሽናል ቦዲ ቢውልደር እስከ ተዋናይ ብሎም ከተማ አስተዳዳሪ አርኖልድ አውስትራሊያ ውስጥ ባለች ትንሽ ከተማ ውስጥ ተወለደ ሀብታም አልነበረም እንዲያውም ቤተሰቦቹ ከደሃ ተርታ የሚመደቡ ነበሩ ስልክም ሆነ መኪና አልነበራቸውም ነገር ግን አርኖልድ ትልቅ ህልም ነበረው የዓለማችን ጠንካራ ሰው የመሆን ገና በአስራ አምስት ዓመቱ ብረት ማንሳት ጀመረ አጠገቡ የነበሩ ሰዎች ተሳለቁበት። መቼም አትታወቅም ቢሉትም እርሱ ግን አላቆመም። ጠንክሮ መስራቱን ቀጠለ። በሃያ አመቱ የሚስተር ዩኒቨርስ ውድድር አሸናፊ ሆነ። ይህን ውድድር ካሸነፉ በጣም ትንሹም አድርጎታል። ትንሽ ብርና በጣም ከባድ አክሰንት ይዞ ወደ አሜሪካ ሄደ። እንግሊዘኛ ላይ ደካማ ነበር። ዓላማው ወደ ትወናው መግባት ቢሆንም መተወን አትችልም፣ ስምህ ለመጥራት ከባድ ነው፣ ሰውነትህ በጣም ትልቅ ነው የሚሉ ብዙ ሰዎች ነበሩ። በየቀኑ ለአምስት ሰዓታት ጎልደንስ ጂም በመሄድ ጠንክሮ ይሰራ ነበር። በ23 ዓመቱ ነበር የሺ ዘጠኝ መቶ ሰባውን ሚስተር ኦሎምፒያ ማሸነፍ የቻለው። ይህም በታሪክ በዕድሜው በጣም ትንሹ አድርጎታል። በዚሁም አላቆመም። ከዚህም በኋላ ለስድስት ዓመታት አሸናፊ በመሆን የሚስተካከለው አልነበርም። በሺ ዘጠኝ መቶ ሰባ እስከ 1975 ብሎም በ1980 ይህን ውድድር ማሸነፍ ችሎ ነበር። ቋንቋው ላይ ለመስራት ትወናንም በመማር በጊዜ ደ ታዋቂ ከሚባሉ ተዋናዮች ውስጥ ተካተተ። ተርሚኔተር፣ ካነን ደ ባርቤሪያን እና ብዙ ብዙ ፊልሞች ላይ በመተወን ሚሊዮኖችን ሰርቶ ሚሊዮኖችን አነቃቅቷል። የአርኖልድ ፍላጎት በዚህ ብቻ አላበቃም። ህዝብን ማገልገል ይፈልግ ነበር። በዚህም ምክንያት ወደ ፖለቲካው ህይወት ገባ። ብዙም ሳይቆይ የካሊፎርኒያ ከተማ አስተዳዳሪ ሆነ። እስከ ቅርብ ጊዜ ለሚያውቁት ሃርኖርድ ስፖርተኛ ብቻ ነው። ነገር ግን ሃርኖርድ ያልተገለጠ ገጹ ይህንን ይመስላል። ፊታውራዊ ፊትነስ ይቀጥላል።